ቸ ወንድሞች በመጀመሪያው ከቁርአን ብንጀምር ከቁርአን ብንጀምር ጌታችን አላህ Subhanahu Wa Ta'ala ኩልሁነ ፊ ዛቲላህ ሁላቸውም ደግሞ በአላህ Subhanahu Wa Ta'ala ለአላህ እውነተኛ ሰው ነበር ብሎ እውነተኛ ሰው በመሆናቸው አወደሳቸው። ጌታችን አላህ በመጀመር ለሱ ብዬ ዝድረስ እየመጣሁኝ ምን ነው እሺ ብሎ ፊቱን ባየውና

የነቢያችን አለይህ ሰላቱ ወሰላም ትረካዎችና አስተምህሮቻቸው የሚለው የሶስተኛ ክፍል ትምህርታችን ነው። ኢንሻ አላሁ ተዓላ ባለፈው የትምህርት ክፍላችን ነቢያችን አለይህ ሰላት ወሰላም ስለ አደም አፈጣጠር የተረኩልንን ትረካ ጀምረን ነበረ ያቆም ነው

ሶስተኛ ደግሞ አላህ ስብሓነሁ ወተዓላ አደም አለይህ ሰላም አልሐምዱሊላህ ብለው ለሱም ምስጋና ሲያቀርቡ ጌታችን እንዳዘነላቸውና የርሐሙከላሁ ያ አደም፣ አደም ሆይ አላህ ይዘንልህ ብሎ እንደመለሰላቸው ጠቅሰን ይህ የዑጣስ የማነጠስ ስርዓትና ደንብ ለመጀመሪያ ጊዜ የተደነገገውና የ የተፈጸመው ጀነት ውስጥ እንደሆነ የነቢዩላህ አደም ሱና እንደሆነ እስካሁን ድረስ እየቀጠለ የመጣ ነቢያችንም አለይሂ ሰላቱ ወሰላም በሀዲታቸው ሸርዓችን እንዳጠናከረውና የተለያዩ አዳቦችን፣ ስርዓቶችን እንዳደረገለት እንደ እንደ በዝርዝር እንዳስተማሩን ኢንሻ አላሁ ተዓላ ዛሬ እንመለከታለን።

አላህ ጌታችን ስብሓናሁ ወተላ ማነጠስን ከአንድኛችሁ ይወዳል። ማነጠስ የሚባለው የሚወደው አላህ ስብን ወተላ የሚወደው ኒዕማ ነው አሉ። ወየክራሁ ተታኡብ፣ በአንጻሩ ደግሞ ማፋሸ ግን እጅግ በጣም የሚጠላው ነው፣ የሚጠላው ባህሪ ነው ብለው አስተማሩን ማለት ነው። ኒዕማነቱ የመጀመሪያውን ሂክማ የዑጣስን ሂክማ ብንመለከት ዑጣስ ማነጠስ ከእጅግ በጣም በኃይል በተሞላበት መልኩ ከውስጥ የተለያዩ ቆሻሻዎችን ያላስፈላጊ በአፍንጫችንም ይሁን በአፋችን የሚገቡ ያላስፈላጊ ቆሻሻዎችን በአካላችን ውስጥ የሚገኙ በውስጣችን የሚገኙ የተለያዩ ያላስፈላጊ ጀርሞችን ጌታችን አላህ ሱብሃነሁ ወተዓላ በዑጣስ በማነጠስ አማካኝነት እንዳወጣቸው ያደርጋል። ለዚህ ጠቀሜታ ስላለው ነቢያችን ምን ይሉናል ዐለይሂ ሶላቱ ወሰላም? የሐቡል ዑጣስ አላህ ሱብሓነሁ ወተዓላ ማነጠስን ይወዳሉ። እጅግ በጣም ሀይለኛ በሆነ መልኩ ከሰውነታችን ፈንቅሎ የሚወጣ አየር ነው። ተመራማሪዎች ጥናት አድራጊዎች እንደሚናገሩት በሰዓት መቶ ማይል ያለው ፍጥነቱ፣ የዑጣስ የማነጠስ ፍጥነት በሰዓት መቶ ማይል እና ከመቶ በላይ ጀርሞችን ይዞ የሚወጣ አየር ነው ይላሉ። ከጥናታቸው ላይ እንዳሰፈሩት እና በጣም በሀይለኛ መልኩ ነው ገፍትሮ ፈንቅሎ የሚወጣው። ይህ ሁሉ ለምንድን ነው? ከውስጣችን ያለን ነገር ጀርሞችንም ሆነ ቆሻሻዎችን ለማጽዳት የሚረዳ የአላህ ሱብሓነሁ ወተዓላ ኒዕማ ነው። ለዚህም ነው ኒዕማ ስለሆነ

በዚህ ኒዕማ ምስጋና ስለሚያስፈልግ አላህን ማመስገን ይኖርበታል ብለው ነቢያችን አዘውታልና አንድን ሰው ሲያነጥስ አልሐምዱሊላህ ማለት ግደታ እንደሆነ ነቢያችን ጠቅሰውልናል። ሁለተኛው አላህ ስብሐነሁ ወተዓላ አንድ የሚያነጥስ ሰው ሲያመሰግን የተለያዩ የምስጋና አቀራረብን ነቢያችን ዐለይሂ ሰላቱ ወሰላም አስተምረውናል። የመጀመሪያው አልሐምዱሊላህ ማለት ነው፣ ነቢዩላህ አደም እንዳመሰገኑት አልሐምዱሊላህ እንድንል ጠቅሰውልናል ማለት ነው። ሁለተኛው ደግሞ አልሐምዱ ሊላህ ረቢል ዓለሚን ለአለማት ጌታ ምስጋና ለአላህ ይሁን ብሎ ረቡል ዓለሚን የሚለውን መጨመርም እንደዚሁ ነቢያችን አለይሂ ሰላቱ ወሰላም በሱናቸው አስተምረውናል። ሶስተኛው የምስጋና አይነት አንድ ሰው ሲያነጥ ሰው የሚያመሰግነውን ምስጋና ነቢያችን አልሐምዱ ሊላህ ላ ኩሊ ሓል ጌታዬ ሆይ በማንኛውም ሁኔታ ሁኜ ለአንተ ምስጋና ይሁን ማለትም እንደሚችልና ሱና እንደሆነ በሀዲታቸው እነዚህን ሶስት የምስጋና አቀራረብ አይነቶች ነቢያችን አስተምረውናል። ሁለተኛው ያነጠሰ ሰው የሚያደርገው አዳብ ወይም ስርዓት ድምፁን ከፍ አድርጎ አልሐምዱሊላህ ማለት ነው። ድምፁን ከፍ አድርጎ አልሐምዱሊላህ ማለት የዑጣስ የማስነጠስ ሱና ነው ማለት ነው። ምክንያቱም ነቢያችን አለይህ ሰላቱ ወሰላም አልሐምዱሊላህ ሲል ከሰማችሁት ያነጠሰን ሰው የርሐሙከላህ ብላችሁ ዱዓ አድርጉለት ብለዋል። ዱዓ አድርጉለት ብለዋል። ስለዚህ ወንድሞቹ አጠገቦ ያሉት ሰዎች አልሐምዱሊላህ ሲል ካልሰሙት ዱዓ ማድረግ አይችሉም። ስለዚህ ድምፅን ከፍ አድርጎ አልሐምዱሊላህ ማለት ሱና ነው ማለት ነው። ሶስተኛው ሱናና ስርዓት ደንብ

አው ወደዐ የደሁ አው ተውበሁ አላ ወጅሂ አው ፈሚ ልብሳቸውን ወይም ደግሞ እጃቸውን በፊታቸው ላይ ወይም ደግሞ በአፋቸው ላይ ያደርጉ ነበር አለ። አንድ ሰው በሚያነጥሰው ሰዓት አፉን በእጁ መሸፈን ወይም በልብሱ መሸፈን ወይም ደግሞ በእጅ መሐረም በሶፍት በተለያዩ ነገሮች መሸፈን የማነጠስ ሱና እንደሆነ ነቢያችን አለ ሰላቱ ወሰላም አዘውናልም አስተምረውናልም ምክንያቱም በሀይል ስለሆነ ፈንቅሮ የሚወጣው በሚወጣ ሰአት አንደኛ ጀርምን ይዞ ነው የሚወጣው ጀርምን ይዞ በሚወጣ ሰአት አካባቢያችን ያለውን አየር እንዳይበክልና ከአጠገባችን ያሉትን ሰዎች ጀርሙ በመተላለፍ እንትን እንዳይል እንዳይጎዳ ይጠቅማል ማለት ነው አፋችንን ማፈን ወይም ፊታችንን መሸፈን ሁለተኛ በሚወጣ ሰዓት ጀርሞ አንድ ሰው በሚያነጥሰው ሰው ሰዓት ሲያነጥሰው አስቀያሚ የሆነ ነገር ሊወጣ ይችላል። ከአፉ አስቀያሚ የሆነ ነገር ሊወጣ ስለሚችል ልብሱንም ሆነ ሌላ ነገር ሊያበላሽ ስለሚችል ያንን እንዲረዳ እዛው እንዲቀር ለማድረግ በእጁ ወይም ደግሞ በልብሱ ወይም በእጅ መሀረሙ ሲያደርገው የሚያስቀይም ነገር እንዳይታይ እሱም እንዳያይ ይጠቅመዋል ማለት ነው። ይሄ ሶስተኛ እና አራተኛው ነው። ማፈንና ፊትን ወይም እንትን ማድረግ አፍን ማፈን ማለት ነው። አራተኛው ቀስ ብሎ ዑጧስ ማድረግ ቀስ ብሎ ድምዙን ዝቅ አድርጎ ማነጠስ እንደዚሁ የነቢያችን አለ ሰላቱ ወሰላም ያስተማሩን ሱና ነው። በሚያነጥስ ሰዓት አንድ ሰው ድምፁን ከፍ አድርጎ ለማነጠስ ሙከራ ማድረግ ይኖርበታል። ማፈን የለበትም። እንትኑን ማነጠሱን ግን ድምጹን ዝቅ ለማድረግ ሰዎችን ላለመረበሽ ድምጽን ዝቅ ማድረግ ነቢያችን አለይሂ ሶላት ወሰላም ያደርጉት ነበር። ወካነ ኢዛ አጠሰ ገደ ቢሃ ሶውተሁ ይላሉ። ነብያችን አለይሂ ሶላቱ ወሰላም ሲያነጥሳቸው ድምፃቸውን ዝቅ አድርገው ነበር የሚያነጥሳቸው። ሌላው አምስተኛ አምስተኛ የማነጠስ ደንብ በማንኛውም ሁኔታ እያለ ሰውየው አልሐምዱሊላህ ማለት ሱና ነው፣ በማንኛውም ሁኔታ ሶላት ውስጥ እንኳ ሳይቀር

ጠየቁ ይላሉ። ፈሰከቱ ወሰከት ውሞ አለ ሪፋ እኔ ነቢያችን አለይሂ ሰላት ወሰላም ይህን ጥያቄ ሲያቀርቡ እኔነኝ ማለትን ፈርቼ ዝም አልኩኝ። ሌሎችም ሰጋጆች ዝም አሉ። ሁለተኛ ነቢያችን አለይሂ ሰላት ወሰላም ደገሙትና መኒል ሙተከሊሙ አኒፋ ቀደም ሲል ስናገር የነበረው ሶላት ውስጥ ማን ነው ብለው ጠየቁ። አሁንም ዝም አልኩኝ። ሰዎችም ዝም አሉ ይላል።

ቀደም ሲል የተናገርከውን የምስጋና አቀራረብ እጅግ በጣም ጥሩና መልካም ስለሆነ ማራኪ አቀራረብ ስለሆነ ሰላሳ ምናምን መላእክቶች ወደ አላህ ሱብሓነሁ ወተዓላ ይዘው ለመሄድ ሲሽቀዳደሙ፣ እኔ ልውሰደው፣ እኔ ልውሰደው ይህንን ምስጋና ሲሉ ተመለከትኩ። ነቢያችን ዐለይሂ ሰላቱ ወሰላም ከኋላ ከፊት ያለውን እንደሚያዩ ከኋላ ያለውን የማየት ችሎታ አላህ ሰጥቷቸው ነበርና ይህንን ተመለከትኩኝ ብለው ምስጋና አቀራረቡ እጅግ በጣም ጥሩ እንደሆነ፣ ሶላት ውስጥም እንደዚሁ ማነጠስ እንደሚቻል አጸደቁና ፈቀዱ ማለት ነው። ይህ እንደዚሁ አምስተኛው ስርዓት ነው። በማንኛውም ሁኔታ ላይ ያለ አልሐምዱሊላህ ማለት ሱና እንደሆነ ተረዳን ማለት ነው። መጸዳጃ ቤት ከሆነ ግን አንድ ሰው እዛ ውስጥ ሆኖ ከሆነ ያነጠሰው በምላሱ በአፉ አልሐምዱሊላህ ብሎ መናገር ተገቢ አይደለም። ምክንያቱም ሽንት ቤት፣ መጸዳጃ ቤት የአላህ ሱብሓነሁ ወተዓላ የስም የሚነሳበት ቦታ አይደለም፣ ተገቢ አይደለምና ካነጠሰው በዛ ሰዓት ብቻ በቀልቡ አልሐምዱሊላህ ብሎ ያመስግን።

በመጸዳጃ ቤት ደግሞ ሲሆን የበለጠ ልንጠነቀቀው ይገባል። የአላህን ስብሃነሁ ወተዓላ ስም ማንሳት የለብንም ማለት ነው። ይህ እንግዲህ የሚያነጥስ ሰው ሸሪዓችን ያስቀመጠለት ደንብ ነው። የሚሰማው ሰው ደግሞ እንደዚሁ የተጠቀሱ ሱናዎች አሉ ማለት ነው። ነቢያችን አለይሂ ሰላቱ ወሰላም ኢዛ አጠሰ አሐዱኩም ፈሐሚደላህ ይላሉ

ተናግረዋል አዘውናልና፣ የሚያነጥስን ሰው ይርሐሙከ አላህ ማለት አላህ Subhanahu Wa Ta'ala ለነብዩ አላህ አደም ይርሐሙከ አላህ እንዳላቸው ሁሉ አላህ ይዘንልህ እንዳላቸው ሁሉ እኛንም ነብያችን አለይሂ ሰላቱ ወሰለም ይሄንን ሱና እንዳንተውና የሚያነጥሰውን ሰው ዱዓ እንድናደርግለት አላህ ይዘንልህ እንድንለው አስተምረውናል ማለት ነው። በሌላ ሀዲታቸው ሐቁል ሙስሊሚ አለል ሙስሊሚ ኸምስ አንድ

የርሐሙከላህ ብላችሁ ዱዓ ታድርጉለት ብለው እንትን ስላሉ አንድ ሰው የርሐሙከላህ ይባል ዘንድ ድምፁን ከፍ አድርጎ አልሐምዱሊላህ ማለት ይኖርበታል ማለት ነው። በሶላት ውስጥ ቀደም ብዬ እንደጠቀስኩት አልሐምዱሊላህ ማለት ሱና ነው ብያለሁኝ። የርሐሙከላህ ማለት ግን ክልክል ነው።

ብለው ነቢያችን ስላስተማሩ ያንን ይዘው እሳቸውም ምን አሉ? እኚህ ሶሓቢ ጎናቸው ላነጠሰው ሰው አላህ ይዘንልህ አሉት ማለት ነው። ፈቃለ ፈነظረ ኢለየ ናስ ፈነظረ ኢለየ ናስ አው ፈረማኒ ናሱ ቢአብሳሪህም። ሶላት ውስጥ ያሉት ጎን ያሉት ሰዎች አይናቸውን በማፍጠጥ ወደ እኔ ተመለከቱ ይላሉ። ማለት እንደሌለበት እየጠቀሱለት ማለት ነው። እሳቸው ግን ይህንን ስለማያውቁ ሙውያ ይህን ስለማያውቅ ምን አሉ? ማለኩም ተንዙሩነ ኢለይ አሉ። የበለጠ ሌላ ስህተት ላይ ወደቁ ማለት ነው። ምንድ ነው አፍጣችሁ የምትመለከቱኛ? የርሐሙከላህ ነው ያልኩት ምን የተናገርኩት ነገር አለ ሌላ? ብለው ይህን በሚል ጊዜ ይላሉ ፈረማኒ አናሱ ቢአብሳሪህም፣ ወጀዐሉ የድሪቡነ አይዲህም ዐላ አፍኻዚህም የበለጠ ስላስቆጣቸው ለምን ታዩኛላችሁ? ማለቴ እጃቸውን ጉልበታቸው ላይ እየደበደቡ እየመቱ ለምን ዝም አትልም የሚል መልእክት አስተላለፉልኝ አሉ። ፈለማ ረአይቱሁም ዩሰኪቱነኒ ሰከት፣ ዝም በል ማለት እንደሆነ ስረዳና ሳውቅ ዝም አልኩኝ ይላሉ። ከዚያ በኋላ ይህንን ከፈጸሙ በኋላ ነቢያችን አለይሂ ሰላቱ ወሰላም ሶላታቸውን እንደጨረሱ ፈለማ እንሰረፈ ረሱሉላሂ ሰለላሁ ዓለይሂ ወሰለም ሚን ሶላቲሂ

ተክቢር ማድረግና ወቅራአቱል ፋቲሃ ፋቲሃን መቅራት፣ ቁርአንን መቅራት ብቻ ነው እንጂ ሰዎችን ማነጋገር አይፈቀድም ብለው ነብያችን አለይሂ ሶላቱ ወሰላም አስተማሩኝ ይላሉ። ስለዚህ ሶላት ውስጥ ያለን ሰው የርሐሙከላህ ማለት ተገቢ አይደለም። በጅህልና ባለማወቅ ካለ ችግር የለውም ኢንሻአላህ፣ ሶላት ልምመልስ አይባልም። ያለዚያ ግን ሶላት የሚያፈርስ እንደሆነ ከዚሁ እንረዳለን ማለት ነው። ሌላው ኹጥባ አንድ ኢማም ጅሙዓ ቀን ኹጥባ እየኸጠበ ንግግር እያደረገ እያለ አንድ ሰው ጎናችን ያለ ሰው ሲያነጥስ እንደዚሁ የርሐሙከላህ ማለት አይፈቀድም። ነቢያችን ዐለይሂ ሰላት ወሰላም ሙስሊም ሌሎችን በዘገቡት ሀዲት ምን ይላሉ? ኢዛ ቁልተ ሊሳሒቢከ የውመ ልጅሙዓቲ ወልኢማሙ የኽጡብ ኢማሙ የውመ ልጅሙዓ ኹጥባ እያደረጉ ንግግር እያደረገ እያለ አንድ ሰው ስህተት ሲሰራ አይተህ ሶህ ዝም በል እንኳ ካልከው፣ ይህን መልእክት እንኳ ካስተላለፍክ ፈቀድ ለኸውተ ይላሉ። ትክክል ስህተት የሆነ ንግግር እንደተናገርክ ይቆጠራል። አይቻልም፣ አይፈቀድም አሉ። አንድ ሰው ስህተት እንኳ ሲሰራ መስጅድ ውስጥ የውመ ልጅሙ ጅሙዓ ቀን ኢማሙ ንግግር እያደረገ ስህተት እንኳ ቢሰራ ይህን ስህተት አትስራ ብሎ መናገሩ ራሱ ኸይር ነገር ቢሆንም አምር ቢል መዕሩፍ ቢሆንም አይፈቀድም ይላሉ። ዝም በል እንኳ ማለት ካልተፈቀደ የርሐሙከ ላህ ማለትም እንደዚሁ አይፈቀድም ማለት ነው። ስለዚህ በጅሙዓ ቀን ክልክል ነው ኢማሙ ንግግር እያደረገ እያለ የርሐሙከ ላህ ማለት አምስተኛው የማነጠስ ህግ ከሶስት በላይ ከሶስት በላይ አንድ ሰው ካነጠሰ ይርሐሙከላህ የማለት ማለት ግደታም የለ። አንድ ጊዜ ሁለት ጊዜ እስከ ሶስት ጊዜ ድረስ ይርሐሙከላህ ማለት ይቻላል። ከዛ በላይ ግን የማለት ግደታ እንደሌለ ነብያችን አለይሂ ሰላቱ ወሰላም አስተምረውናል። ያነጠሰ ሰው አንድ ሰው ጎን ነው ያለው ሰው ዱዓ ሲያደርግለት ምን ብሎ መመለስ እንዳለበት ደግሞ ነብያችን አለይሂ ሰላቱ ወሰላም ሲናገሩ

ሱና እንደሆነ ነቢያችን አለይሂ ሰላቱ ወሰላም አስተምረውናል። በአጠቃላይ የሰዓቱ ክፍል የፕሮግራሙ ክፍል እያለቀ ስለሆነ በዚሁ የተወሰኑ አዳቦችን፣ ስርዓቶችን የማነጠስና እንደዚሁ ዱዓ የማድረግ ላነጠሰ ሰው ዱዓ የማድረግ ስርዓቶችና ደንቦችን ነቢያችን አለይሂ ሰላቱ ወሰላም ያስተማሩንን ይዝህን ያህል ካልን ማነጠስ ጀነት የተደነገገ ጀነት ውስጥ የተደነገገ አላህ ስብሃነወተዓላ ለነቢዩ አደም ያስተማራቸው ኒዕማ ነው። በዛ ላይ እንዳመሰግኑና አላህም ስብሃነወተዓላ ዱዓ እንድናደርግለት አስተምሮናል። በጀነት ውስጥ በዚህ ታሪክ ላይ እንደምናየው ይህንን የዑጣስ የማነጠስ አዳብ እንድንከተልና የነብያችን ዐለይሂ ሶላቱ ወሰላም ሱና

የተከበራችሁ የአፍሪካ ቲቪ ተመልካቾቻችን የተከበራችሁ ወንድሞቼ በመጀመሪያ